ይህች ዓለም እኮ ቆሻሻ ነች። ይህች ዓለም እኮ ማታለያ ነች። ይህች ዓለም እኮ ማሙኛ ነች። ሙስሊም አላለ ሌላ አላለ አሊም አላለ ጃሂል አላለ እንደ ዋታሉ ሞኝቶ ዘርፎ እንደ ይሁ በልቶ መቅረት እንደሌለ እያንዳንዳችን ማወቅ አለብን። ቁርአኑም ተናግሯል፣ ሀዲሱም አስቀምጦታል። ቁርአን ውሸት ነው እሚልታለ መንገዱ ያሰደዋል። ሐዲስ ውሸት ነው እሚልታለ መንገዱ ያሰደዋል። ያዛልቀውንደ ወያዛልቀውንደ ወደፊት ያገኘዋል። ምናልባት እሳት የፈራ ሰው አደጋ የፈራ ሰው የአላህን ቁጣ የፈራ ሰው የቀብር አደጋ የፈራ ሰው እውነቱን ማወቅ አለበት። ውሸቱን ማወቅ አለበት። የሚጠቅመውን መረዳት አለበት። የሚጎዳውን መጠንቀቅ አለበት። እሚጠቅመውም ተከትሎ መስራት አለበት። ተመቸውም አልተመቸውም፣ ታመመም ጤነኛም ሆነ ተበደለም፣ ተዞለመም፣ አለቀሰም፣ ተከዘም ተካዚየውን ለቅሶውን አላህ በደሉን ስተሚያወጣለት

መጀመሪያ ፈጣሪ ጌታ ነኝ ያለ ከሰው ልጅ ነምሩድ ነው። ፈጣሪ ጌታ ነኝ።